አሰላሙ አለይኩም ወረሐመቱላሂ በረካቱሁ ዛሬ አንድ ነገር ይዤላችሁ መጥቻለሁ። እሱም አብዛኞቻችሁ ለተጠቀሙት ትችላላችሁ ወላሂ አለም እኔ ግን ሰው ጥሩ ነው ተብዬ መጠቀም ጀምሬው ነበረ። ይሄ ነገር ቺያ ነው የሚባለው። ቺያ እና በውሃ አንዳንድ ሰዎች በውሃ ዘፍዝፎ ሲጠጡት አያለው። እንደዛም ሞክሬው ነበር፣ ግን ትንሽ ይካብዳል። ትንሽ ሎሚ ጣል አ ሞክሬው ነበረ። በዚህ ስትበሉት ግን ይቀላል። ብዙ ሰዎችን አረቦችም ያለው እንዲሁም ሌሎችም የተለያዩ ሙከሰራት ወተት ምናምን ጨምሮ ነው የሚጠቀሙትና እንደ ፍላጎታችሁ ነው። እኔ አሁን አንዳንዴ ሲኖር አስሬ ያምጭልኝ ብያት ነው ያመጣችልኝ። አመሰግናታለሁ በዚህ አጋጣሚ እና ብዙ ጥቅሞች አሉት ተብዬ ነበር እየተጠቀምኩት የነበረው። አሁን ላይ እያለቀብኝ ነው ግን ምንድን ነው ጉዳት ብዙ ጉዳት ካለው አላውቅም። የሰማሁት ግን አንድ ውሃ፣ ይህንን በልታችሁ ውሃ በደንብ ማጠጡ ከሆነ እንትን እንዳለው ነው ምንድን ነው እሱ ለኩላሊት ጥሩ እንዳልሆነ ነው የሰማሁት እና እንግዲህ የምትጠቀሙ ካላችሁ በደንብ ውሃ ለመጠጣት ሞክሩ። ውሃ ሰብስቦ ይዛል ነው የተባለው ይሄ ነገር እና አጠቃቀሙ ደግሞ ቀላል ነው። አንድ የሻይ ማን አንድ የሾርባ ማንኪያ በሳህን ታረጉና ከዛ በኋላ ውሃ ጨምሩበታላችሁ። ለ20 ለ30 ደቂቃ እንደፈለጋችሁ ትዘፈዝፉታላችሁ ማለት ነው። ከዛ በኋላ በቤታችሁ ያለ አታክልት ማንኛውም ነገር ማለት ነው ፍራፍሬ ማለት ነው። ይቅርታ፣ ፍራፍሬ ማንኛውም ሙዝ ካለ ሙዝ ትቆራርጡበታላችሁ። ቱፋህ ካለ ቱፋህ ትቆራርጡበታላችሁ። ሌላም አይነቶች ያለ ነገር ማንጎ ካለ ቤታችሁ የሚኖር ፏካ ትጠቀማላችሁ። ካልሆነ ደግሞ ምን ታደርጋላችሁ? እኔ ብዙ ጊዜ የምጠቀመው ፎዋካ ቤት ውስጥ ከሌለ ቴምር፣ የተወሰነ አንድ ሶስት ፍሬ ወይም አምስት ፍሬ ቴምር ቆራርጥበትና ውስጡ ላይ ዘባድ ይጨምርና እበላዋለሁ ማለት ነው። ግን ያጠግባል፣ በጣም ያጠግባል ምናምን ይባላል። እኔ ብዙም ያጠግባል ብዬ አላስብም። እኔ እንጃ። ቶሎ ቶሎ ላይ ውሃ ከጠጣችሁ የተወሰነ ሰዓት ረሀብ ሊያስታግስላችሁ ይችላል። ግን ይሄን የበላ ሰው ቀኑን ሙሉ አይረባው ምናምን ብሎ እህቶች ሲያወሩ ሰምቻለሁ። እና እኔ ለቲክቶክ ወይንም ደግሞ ለዩቱብ ብዬ መዋሸት የለብኝም፣ ብዙም አጠግብም። ኖርማሊ ነው። ምናልባት ውሃ ቶሎ ቶሎ የሚጠጣ ሰው ያው ማንኛውም ትንሽ ምግብ ሁለት ጉርሻ እራስ ጎርሳችሁ ውሃ የምጠጡ ከሆነ በነገራችን ላይ ሆዳችሁ ሙሉ ነው የሚለው እና በእንደዛ መልኩ ይሆናል እነሱ ያጠገባቸው እንግዲህ እኔ ብርድ ስለነበረ እስካሁን ብዙ ውሃ እየጠጣሁበት አልነበረም። ካሁን በኋላ ያው ሙቀቱም እየመጣ ነው፣ ውሃ በደንብ እንጠጣለን። በተለይ እኛ የመዳም ቅመሞች እኔ የራሴ ቅመም ነኝ። የምን መዳም ቅመም ነው? ሀይሮቴል የልቀመም ነው፣ ከሀገር የወጣሁትና የራሳችን ቅመሞች ማለት ነው። ይሄንን ተጠቀሙት፣ ብዙ ጥቅሞች እንዳሉት ነው የሰማሁት ዶክተሮች ሲያወሩ። እንዲሁም ደግሞ ተጓዳኝ ችግሮች ሊኖሩት ይችላሉ። ያንን ደግሞ እንሻላ ስቲ የሚያዩት ዶክተሮች ካሉ ደግሞ ያስረዱናል ብዬ አስባለው። ያው እውቀትን ለእውቀት ባለቤት መተው ስለሚያስፈልግ ማለት ነው ግን እ ከሰማሁት አንጻር ብዙ ጥቅሞች አሉት። ውሃ በደንብ ካልጠጣን ግን እንደንትን ጥሩ እንዳልሆነ ነው የሰማሁት ማለት ነው ለኩላሌት አለኩል ያህልን ተጠቀሙ፣ ሞክሩት። በዛው ሰብስክራይብ አድርጉ፣ ላይክ አድርጉ፣ አይከፈልበትም። ኮሜንት በኮሜንት አበረታቱኝ። ሬት አላችሁ። አላሳዝናችሁም እንዴ? አላሳዝናችሁም እንዴ? እና ይሄን ይመስላል ያው አሁን ገና ዘፍስፈዋለሁ። ቁርስ ሰዓት ወይንም ደግሞ ጾመኛ ከሆናችሁ ደግሞ ልታፈጥሩ ስትሉ በዚህ ብታፈጥሩ ቢያንስ ለአራት ለአምስት ሰዓት ሌላ ምግብ ላያስፈልጋችሁ ይችላል፣ በነገራችን ላይ ማለት ነው። እና ተጠቀሙ ሞክሩ፣ ሞክሮ ትላችኋለሁኝ። ሰላሙን ልኝ በያላችሁበት አሰላሙ አለይኩም ወረህመቱላህ በረካቱ